ሰላም ጤና ይስጥልኝ ውድ የተከበራችሁ አድማጭ ተመልካቾቻችን መስከረም 15 2018 ዓ ም የምሽት ቤት መረጃዎችን ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ዜናዎቹን እናሰማችኋለን። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ዕዝ ትናንት የጀመረው ዘመቻ አደም አሊ ዛሬም ተጠናክሮ ቀጥሎ ውሏል። አምስቱም የዙ ኮሮች በሁሉም ቀጠኖች ከፍተኛ የተባለለትን ጀብዱ ፈጽመዋል። የሁሉንም ኮሮች ጀብድና የምርኮ ውጤቶችን በዝርዝር እናስደምጣችኋለን። ይህ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጨወቄ ብርጌድ መስከረም 14/2018 ዓ ምት ለብርጌዱ ተወራሪ ኮማንዶ አባላት በብርጌዱ ምክትል ሰብሳቢ እና በብርጌዱ ፖለቲካ ዘርፍ ኃላፊ እንዲሁም ሌሎች አምራሮች በተገኙበት ጥልቅ የሆነ የፖለቲካ ስልጠና መስጠቱ ተሰምቷል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዘጠነኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ለአራት ወራት ያሰለጠናቸውን ልዩ ኮማንዶ አስመርቋል። በዝርዝር ይዘነዋል። የአፋድ ጎንደር ጠቅላይ ግዛት እዝ እና የሸዋ ጠቅላይ ግዛት እዝ በተለያዩ ግንባሮች ድል ተቀዳጁ። የአፋድ ጎንደር ጠቅላይ ግዛት እዝ በጎንደር ጉናበየ ምድር ክምር ድንጋይና መገንጠያ በወሰደው እርምጃ በርካታ ያገዛዙ ጥምር ጦር ሰብአዊና ቁሳዊ ስራ አስተናግዷል። በተያያዘ የአፋድ ሸዋ ጠቅላይ ግዛት እዝ የሙሐመድ ቢሆነኝ ኮር አካል የሆነው ጀግናው የአስቴጉማ ተራራ ክፍለ ጦር በይፋት አውራጃ አንጾቂያ ገምዛ ወረዳ መስከረም 14 2018 ዓ.ም በአምስት አቅጣጫ የተንቀሳቀሰውን የጥላት ኃይል መክቶና ድባቅ መጥቶ ወደ መጣበት በሽንፈት መልሶታል። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እነዚህና ሌሎች አበይት መረጃዎችን በዝርዝር እያስደመጥናችሁ አብረናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ መስከረም 14 2018 ዓም ለብርጌዱ ተወርዋሪ ኮማንዶ አባላት በብርጌዱ ምክትል ሰብሳቢ እና በብርጌዱ ፖለቲካ ዘርፍ ኃላፊ እንዲሁም ሌሎች አመራሮች በተገኙበት ጥልቅ የሆነ የፖለቲካ ስልጠና ሰጥቷል። በቁይ ከተማ መሽጎ የሚገኘው አገዛዙ ዙፋን ጠባቂ ሚንሻ መዋቅር እየፈራረሰም ይገኛል። አቶ አብጥ የመንገሻ የተባለ ሚንሻ መስከረም 14 2018 ዓም ቁይ መሽጎ ከሚገኘው አገዛዙ ሰራዊት ከነሙሉ ትጥቁ የምዕራፍ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ስምንተኛ በላይ ዘለቀ ክፍለ ጦር ደባይ ጮቅ ብርጌድን ተቀላቅሏል። በተመሳሳይ ሶስት ያረመኔው አገዛዝ ሚልሻ አባላት ወደ ፋኖ ተቀላቅለዋል። ይህ በእንዲህ እንዳለ የጅጋ ሻለቃ ሪፎርምና አስፓልት ላይ የብልጽግና ተላላኪ ዘራፊዎች ላይ የመጨረሻ ውሳኔ ተሰጠ። የምዕራብ ፋኖ ቢራው ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ራስፒት ትወደድ መንገሻ ቲከማ አምስተኛ ክፍለ ጦር በአረንዘው ዳሞት ብርጌር ስር ካሉ ግዙፍና ተርብ ተዋጊ ጦር አንዱ የሆነችው የነፍጠኞቹ ጅጋ ሻለቃ የአምስተኛ ክፍለ ጦር አመራሮችና የአረንዘው ዳሞት ብርጌድ አመራሮች በጋራ በመሆን የጅጋ ሻለቃ አመራሮች፣ የጅጋ ከተማ አስተዳደር፣ የነጻ ወረዳ አመራሮች፣ አካባቢው ተሰሚ ሀገር ሽማግሌዎችና ሙሉ አባላት በተገኙ በጥልቅ ጥልቅ የሆነ ውይይት በማድረግ የስራ አቅጣጫ ማስቀመጥና በተጓደለ የሻለቃ አመራርን ማሟላት ተችሏል። በተያያዘ መረጃ ሶማ ብርጌድ መስከረም 13 2018 ዓ ም ለአራት ወራት ያክል በልዩ ሁኔታ ያሰለጥናቸውን ልዩ ኮማንዶች አስመረቅም። የምራፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስዝ ዘጠነኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ለአራት ወራት ያሰለጠናቸውን ልዩ ኮማንዶ አስመርቋል። በአጭር ጊዜ ውስጥ አደረጃጀት አስተካክሎ በርካታ ጀብዶችን በመስራት የሚታወቀው ሶማ ብርጌድ በዛሬው ዕለት ያስመረቃቸውን የኮማንዶ አባላት ከማርጅና ነው ጋር ማህበረሰብ ጋር በመነጋገርና በመግባባት ህዝባችን በራሱ በፍላጎት በየቀበሌው ከአስር በላይ የመሳሪያ ግዥ በማድረጉ ትግሉን ከሚደግፉ አካላት ጋር ጭምር በመነጋገር ሙሉ የመሳሪያ ግዥ በማድረግ ተመራቂዎችን ሙሉ ትጥቅ አስታጥቀናል ሲል የብርጌዱ ህዝብ ግንኙነት መምሪያ ኃላፊ መረጃውን አጋርቷል። በምረቃ ስነስርዓቱ ላይ በርካታ የድርጅቱ አመራሮች አርበኛና ጠበቃ አስርስ ማረዳምጤ፣ አርበኛ ማርሸጻው፣ አርበኛ ዳዊት ማሬና ሌሎችም አመራሮች፣ የስምንተኛ ክፍለጦር አመራሮች እና የብርጌድ አመራሮች፣ የዘጠነኛ ክፍለጦር አመራሮች እንዲሁም ፋኖ በሚያስተዳድራቸው ቀበሌዎች ህዝብን በማገልገል ላይ ያሉ የፋኖ የጎበዝ አለቆች፣ የሀገር ሽማግሌዎችና የሃይማኖት አባቶችና በርካታ አካባቢ ማህበረሰቦች እና የብርጌዱ አመራርና የሻለቅ አመራሮች በተገኙበት በደማቅ ስነ ስርዓት ምረቀው ተካሂዷል። በመድረኩም ሰልጣኞች የተለያዩ ወታደራዊ ትርኢቶችን ያሳዩበት በርካታ ሀሳቦች በመድረኩ ከተጋበዙ እንግዶች የተላለፈበትና በትግሉ ውስጥ መልካም አስተዋጽኦ ላላቸው የክብር እንግዶች፣ የክፍለ ጦር አመራሮች፣ የቀበሌ የጎበዝ አለቆችና የብርጌድ አመራርና አባላት የስጦታ ስነ ስርዓት የተደረገበት ጦር ከሚወዳቸውና ከሚናፍቃቸው አመራሮች ጋር የጋራ የፎቶ ፕሮግራም በማድረግ ደስታቸውን ከአመራሮቻቸው ጋር ሲገልጹ አምሽተዋል። ለዚህ የምረቃ ስነስርዓት በርካታ ኪሎ ሜትሮችን አቋርጣችሁ ሌት ተቀን ተጉዛችሁ ለሚያከብሯችሁ አመራርና አባላት በአካል ለተገኛችሁ ድርጅታችን ከፍተኛ አመራሮች ላቅ ያለ ምስጋናችን እያቀረብን ለአማራ ህዝብ የህልውና ትግል በገባችሁበት ቃል ኪዳን መሰረት ትግሉን አንድ እርምጃ ከፍ እንደምታደርጉ ተስፋ እያደረግን፣ እንቁ የዛሬ ተመራቂዎች በርካታ ውጣ ወረዶችን በጽናት አልፋችሁ ለዛሬው ቀን ስለበቃችሁ እንኳን ደሳላችሁ፣ እንኳን ደሳለን ሲል የብርጌዱ ህዝብ ግንኙነት መረጃውን አጋርቷል። የአፋድ ጎንደር ጠቅላይ ግዛት ህዝብ እና ሸዋ ጠቅላይ ግዛት ህዝብ በተለያዩ ግንባሮች ድል ተቀዳጁ። የአፋድ ጎንደር ጠቅላይ ግዛት ህዝብ በጎንደር ጉና በየምድር ክምር ድንጋይና መገንጠያ በወሰደው እርምጃ በርካታ ግዛዙ ጥምር ጦር ሰራዊት ላይ ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ ደርሷል። በተያያዘ የአፋድ ሸዋ ጠቅላይ ግዛት ህዝብ የሟመድ ቢሆነ ይኮር አካል የሆነው ጀግናው የአስቴጉማ ተራራ ክፍለ ጦር በይፋት አውራጃ ንጾቅ ያገምዛ ወረዳ መስከረም 14 2018 ዓም በአምስት አቅጣጫ የተንቀሳቀሰ ጠላት ኃይልን መክቶና ድባቅ መትቶ ወደመጣበት በሽንፈት መልሶታል ተብሏል። ልዩ ስማቸው መቅደሳና ና አርባ አራቱ በተባሉ ቦታዎች ነበልባሎች ወይ በገሬ ሻለቃና የአያሌው መክት ሻለቃ ፋኖች እስከ አፍንጫው የታጠቀውን የአግዛዙን ጦር ገጥመው ያለምንም መስዋዕትነትና ጥበብ በተሞላበት የውጊያ ስልት ከፍተኛ ድል አስመዝግበዋል። ጠላት ሬሳውን እንኳን ለማንሳት ፋታ አጥቶ ከመደበኛ ወታደራዊ አሰላለፍ ውጪ ተበታትኖ ወደመጣበት ተመልሰዋል። በዚህ ሁለት ልዩ ስማቸው አፈሶ አጋምሶ አምባና ዝላይ በሚባሉ አካባቢዎች አቅጣጫ የተንቀሳቀሰው ያገዛዙ የኮማንዶ ጦር የጀግናው አስቴጉማ ተራራ ክፍለ ጦር የአርበኛው ሸጌ ሻለቃ ከፍተኛ ጉዳት አድርሰውበታል። በየቀኑ በሚደረጉ ውጊያዎች ፋኖ ወታደራዊ ብቃት እየጨመረ መሆኑ በዚህ ውጊያም ታይቷል ተብሏል። በአንጻሩ እነዚህ የዕለት ውጊያዎች የአገዛዙን ጦር ሞራል እየሸረሸሩ የሚገኙ በመሆናቸው በደርግ ጊዜ የነበረውን ታሪክ እየተደገመ ነውም አስብሎታል። የጀግናው አስቴጉማ ተራራ ክፍለ ጦር ያበበ ዳምጠው ሻለቃና ፈጥኖ ሻለቃ በጥምረት በመሆን ዳግም በሰለሌ አቀበት ወንበር በአምቦሃ ዜሮ ስምንት ቀበሌ መሽጎ በነበረው የጥላት ኃይል ላይ በጋራ ባካሄዱት ኦፕሬሽን በከፍተኛ ጥንቃቄ የተገባውን ምሽግ ሰብረው በጥላት ላይ ከፍተኛ ሰብአዊ ጉዳት እና ቁሳዊ ሰራ አድርሰውበታል። በአውደ ውጊያዎቹ የደረሱት ጉዳቶች እየተጣሩ ስለሆነ በቀጣይ ለሕዝብ ይፋ ይሆናል ሲል የክፍለ ጦሩ ሕዝብ ግንኙነት ኃላፊ መረጃውን አጋርቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ትናንት መስከረም 14 2018 ዓ ም ከንጋት ጀምሮ ባወጀው ዘመቻ አርበኛ አደማሊ አባናደው በትናንትና ሁለት ብቻ በትናንትና ሁለት ብቻ ትልልቅ ድሎችን ተጎናጽፏል። በትናንትና ሁለት ውጊያው በውስናው ደግንባሮች ብቻ ስድስት ሞርተር፣ ስድስት ዲሽቃ፣ አራት መቶ ሰላሳ ስምንት ክላሽንኮፍ መሳሪያ፣ አስራአራት ብሬን፣ ዘጠኝ ስናይፐር፣ አምሳ ሁለት ሺ ስድስት መቶ ብሬንና የድሽቃ እንዲሁም የክላሽ ተተኳሽ፣ ሰላሳ ሰባት የሞርተር ቅንቡላ፣ አንድ መቶ አርባ ስምንት ኤፍ ዋን ቦምብ፣ ዘጠኝ ወታደራዊ ሬዲዮ መገናኛ እንዲሁ ሁም አንድ ሲኖትራክና አንድ ኦራል ሙሉ ወታደራዊ ቁሳቁስና ሬሽን ማርኮ መታጠቁን የመረፋን ነው ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ዕዝ ህዝብ ግንኙነት መምሪያ ኃላፊ አስታውቋል። በተጨማሪም በውዩ 471 ወታደሮች ሲገደሉ 175 ወታደሮች ደግሞ ተማርከዋል ሲል ያስታውቀው እዙ ከእነዚህ መካከል 126 ቆስለው የተማረኩ ናቸው ተብሏል። ዛሬ ደግሞ በሰሜን ወሎ ዞን የግዳን ወረዳ መቀመጫ የሆነችው ሙጃ ከተማን ጨምሮ የላስታ ወረዳዋ ብልባላ ከተማ፣ የጋዞ ወረዳ መቀመጫ የሆነችው እስታይሽ ከተማና ሀሙሲት አሁን ተገኝ ቀብረው ሜዳ ዳቦት፣ ድልብና ሌሎች ከተሞች ከጸረ አማራው ብልጽግና አገዛዝ ነፃ እንዲሆኑ ተደርጓል። አሁን በደረሰን መረጃ መሰረት ደግሞ ከወልዲያ በቅርብ ርቀት የምትገኘው ሳንቃ ከተማ በፋኖ ኃይሎች ቁጥጥር ስር ገብታለች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ዕዝ አምስቱም ኮሮች በወሎ በሁሉም ግንባሮች ከፍተኛ ደውያ እያደረጉ ሲሆን በርካታ ድሎችንም ተጎናጽፏል። በርካታ የአገዛዙ ጥምር ጦር ኃይል እየተደመሰሰ ሲሆን በርካታ የቡድንና የነፍስ ወከፍ መሳሪያም ገቢ ተደርጓል። አገዛዙ ብልጽግና በወሎ በተደረገው ለአስጨራሻ ወደ ከፍተኛው ሰብዊና ቁሳዊ ኪሳራ በሰራዊቱ ላይ መድረሱን ተከትሎ በአዲስ አበባ ስብሰባ ተቀምጧል። በተያያዘ የክልሉ ብልጽግና ባዴንም በናረጋ ከበደ እየተመራ ስብሰባ መቀመጡ የውስጥ ምንጮቻችን መረጃውን አጋርተውናል። የአማራ ፋኖ ብሔራዊ ኃይል በሁሉም ግንባሮች በፈጸማቸው አውደ ግንባሮች ከፍተኛ ጀብድ መቀዳጀቱ ታወቀም። የአማራ ፋኖ ብሔራዊ ኃይል በአራቱም ግዛቶች በፈጸማቸው አውደ ግንባሮች ከፍተኛ የሆነ ድል አስመዝግቧል። በዚሁም በአገዛዙ ብልጽግና ጥምር ጦር ኃይል በኩል ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሷል። ይህን ተከትሎ ዛሬ መስከረም 15 2018 ዓ ም በሁሉም የአማራ ክልል አካባቢዎች በርካታ የአገዛዙ ጥምር ጦር ኃይል እየኮበለለ የፋኖ ኃይሎችንና ቤተሰቡን መቀላቀሉ ተሰምቷል። በተለይ በጎጃም ቀጠና በርካታ የሚሊሻና የአድማ ብተና እንዲሁም የመከላከያ ሰራዊት የፋኖ ኃይሎችን የተቀላቀለ ሲሆን በሸዋ ቀጠና የአጋዚ ኮማንዶ አባላት እየኮበለሉ የፋኖ ኃይሎችን እና አብዛኞቹ ደግሞ ወደ አዲስ አበባ ከተማ እየኮበለሉ መሆናቸው ተሰምቷል። አዲሱ ዓመት ከገባ ጀምሮ የአማራ ፋኖ ብሔራዊ ኃይል በሁሉም ግንባሮች የተሳካ ድሎችን ፈጽሟል። በትናንትናው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በለይዝ በደቡባዊ ጎንደር ቀጠና ከፍተኛ ውጊያ ሲያደርጉሏል የሜጀር ጄኔራል ቫንታቫት አንደኛ ኮር የሜጀር ጄኔራል ቫንታቫት ተተወሯል ነዋሪ ክፍለ ጦርና የጉና ክፍለ ጦር መቅደላ ብርጌድ ከደብረ ታቦር ከተማ ማደረ ማርያም እስከ ስቴ ግንዳጠመም የሚደርሰውን ቀጠና በመሸፈን ከፍተኛ ውጊያ ሲያደርጉ ውለዋል። ከደብረ ታቦር ማደራ ማርያም እስከ እስቴ ግንዳጠመን በተደረገው ለአስጨራሽ ወደውያ ከፍተኛ የሆነ ሰብዓዊና ቁሳዊ ኪሳራ ያስተናግደው የአገዛዙ ብልጽግና ጥምር ጦር ኃይል በሰላማዊ ዜጎች እንዲሁም በተማሪዎች ላይ ከፍተኛ የሆነ ጉዳት አድርሷል። በተማሪዎች ላይ በተተኮሰ ጥይት ወዲያውኑ ሶስት ተማሪዎች ሲሞቱ ሁለቱ ደግሞ ቆስለው ደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል መግባታቸው ተረጋግጧል። በማደረ ማርያምም በርካታ ሰላማዊ ዜጎች በአገዛዙ ብልጽግና የተገደሉ ሲሆን እየቆሰሉም እንዳሉ የአካባቢው ነዋሪዎች መረጃውን አጋርተውናል። አገዛዙ ብልጽግና በዚህ ቀጠና ተደጋጋሚ ሽንፈትን ያስተናገደ ሲሆን ከሽንፈቱ ማግስት በማህበረሰቡ ላይ ያነጣጠረ ጥቃት ሲፈጽም ይህ ለመጀመሪያ ጊዜ አይደለም። ከዚህ በፊት በአርብ ገበያ፣ በአንበሳሜና፣ በስቴ በተለያዩ አካባቢዎች በተደረጉ አውደውጊያዎች ከፍተኛ የሆነ ሽንፈት ያስተናገደው የብርሃኑ ጁላ ምስለን የሀገር መከላከያ ሰራዊት በቂም ቁርሾ ሰላማዊ ዜጎችን በግፍ ገድሏል። በዚሁ ቀጠና ስቴ መካነ ኢየሱስ አምጃ እየተብሎ በሚጠራው አካባቢ ከሰሞኑ በተደረገ አስጨራሽ አውደውጊያ በርካታ የአድማ ብተናና የሚልሻ አባላት መገደል ማገልገላቸውን ተከትሎ በአምጃ እያቦ ሶስት ሰላማዊ ዜጎችን በስቴ መካን ኢየሱስ ከተማ ወስዶ በግፍ መግደሉ መዘገባችን ይታወሳል። አገዛዙ ብልጽግና ከዚህ በተጨማሪ በርካታ ዘራፊና ወንበዴዎችን በማደራጀት በሰላማዊ ዜጎች ላይ ዝርፊያና ግድያ እንዲፈጽሙም እያደረገ ይገኛል። ከጎንደር እስከ አዲስ ዘመን በሚወስደው አውራ ጎዳና በርካታ ዘራፊ ኃይሎችን በማሰማራት በማህበረሰቡ ላይ ከፍተኛ እንግልት እንዲፈጽሙም እያደረገ ይገኛል። በዚሁ ቀጠና በተመሳሳይ ከጎንደር እስከ አርማጮ በሚወስደው አውራ ጎዳናም በርካታ ዘራፊ ኃይሎችን ቢያሰማራም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ አራተኛ ደጃዝማች ኮር በሚወስደው እርምጃ ሌቦቹን ማጥፋት ተችሏል። በምዕራብ ጎንደር ቀጠናም ተመሳሳይ እርምጃ የተወሰደባቸው ሲሆን የሁለተኛ መይሰው ካሳ ኮር ሌቦችን በማጽዳት በኩል ከፍተኛ የሆነ ኃላፊነቱን ተወጥቷል። የሜጀር ጄኔራል ባንታባት አንደኛ ኮርም ከደብረ ታቦር አላምሳጋ እስከ ወረታ ወጂ በሚወስደው አውራ ጎዳና በርካታ ዘራፊ ኃይሎችን በማጽዳት ከፍተኛ የሆነ ስራ ቢሰራም አሁንም አገዛዙ ብልጽግና ዘራፊ ኃይሎችን እንደገና በማደራጀት በአለም ለምሳጋና በወጅ ሌቦችን በማሰማራት በማህበረሰቡ ላይ ከፍተኛ የሆነ ዘረፋና እንግልት እንዲፈጽሙ እያደረገ ይገኛል። በጥላው እንደ ጀኔ እና በጸዳሉ ደስ የሚመራ ዘራፊ ኃይል ተቋቁሞ ከለምሳጋ እስከ ወጅ ያለውን መስመር በመያዝ በርካታ ተሽከርካሪዎችን በማቆም በማህበረሰቡ ላይ ከፍተኛ የሆነ ዘረፋ እየፈጸሙ ይገኛሉ። ከሰሞኑም በአለምሳጋ ስድስት ተሽከርካሪዎች በእነዚህ ኃይሎች ተይዘው በማህበረሰቡ ላይ ከፍተኛ የሆነ ዘረፋ ተፈጽሟል። ይህን ተከትሎ የሚያመራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ በሁሉም ቀጠናዎች ሌቦችንና ያገዛዙን ብልጽግና ጥምር ጦር ኃይል እየተፋለመ ይገኛል። በሌላ መረጃ የአምራ ፋኖ ብሔራዊ ኃይል ምስራቅ አመራ ቀጠና ምኒልክ እዝ በትናንትናው ዕለት በፈጸመው ጀብድ ያገዛዙ ብልጽግና ከፍተኛ ወታደራዊ መኮንኖች በአዲስ አበባ ስብሰባ ተቀምጠዋል። ከዚህ በተጨማሪ ያገዛዙ ብልጽግና ከፍተኛ ባለስልጣናትም በባህር ዳር ስብሰባ መቀመጣቸውን የተገለጸው በትናንትናው ዕለት የአምራ ፋኖ ብሔራዊ ኃይል ምስራቅ አመራ ቀጠና ሁሉም ኮሮች ባደረጉት አውደውያ በደርዘን የሚቆጠረውን የአገዛዙን ብልጽግና ጥምር ጦር ኃይል ምርኮኛ በርካታ የነፍስ ወከፍና የቡድን መሳሪያም መማረክ ችለዋል። አገዛዙ ብልጽግና በዚህ ቀጠና ተደጋጋሚ ሽንፈት ያስተናገደ ሲሆን በተለይ ትናንት መስከረም 14 2018 ዓም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ እዝ የፈጸመው ጀብድ አገዛዙን ብልጽግና ክፉኛ አስደንግጦታል ተብሏል። ይህን ተከትሎም የሰሜን ምስራቅ እዝን የሚመራው አሰፋ ቸኮል የቁም እስረኛ እንደሆነ ታውቋል። አሰፋ ቸኮል የሰሜን ምስራቅ እዝን እየመራ ሰባ በመቶ የሚሆነውን ኃይል ለነምሬ ወዳጁ አስፈልተዋል ያለው ብርሃኑ ጁላም አሰፋ ቸኮልን በማንሳት ብርጋዴር ጄኔራል ዘውዱ ሰጣርጌን በቦታው ሊያስቀምጥ እንደሆነም ታውቋል። አሰፋ ቸኮል በአገዛዙ ብልጽግና ማዕረግ ሳይሰጠው፣ ብርጋዴር ጄኔራል ዘውዱ ሰጣርጌ ግን ማዕረግ ማግኘቱን ከሰሞኑ መዘግባችን ይተውሳል። ይህን ተከትሎም የአዲስ አበባው የከፍተኛ ወታደራዊ መኮነኖች ስብሰባ አሰፋ ቸኮልን በማንሳት ዘውዱ ሰጣርጌን ለመሾም ነውም ተብሏል። የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ መስከረም 15 2018 ዓ ምት ለምሽት ያዘጋጅናቸው አበይት መረጃዎች የተከታተላችኋቸውን ይመስሉ ነበር። ከእኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።